ትናንትና ምሽት በእንግሊዝ ፕሪምየር ሊግ አስራ ሁለተኛ ሳምንት የመዝጊያ ጨዋታ ኦልትራፎርድ ላይ ቀያይ ሰይጣኖቹ ማንቸስተር ዩናይትዶች ጣፋጮቹን ኤቨርቶኖችን ገጥመው በሜዳቸውና በደጋፊዎቻቸው ፊት አንድ ለዜሮ በሆነ ውጤት ሽንፈት ሊቀምሱ ችለዋል። በጨዋታው አብላጫ ውስጥ ቢያመሹት ማንቸስተር ዩናይትዶች በርካታ የሚባሉ ኳሶችን ወደ ግብ ሲሞክሩ ቢያመሹም የጨዋታው ኮከብ ተብሎ በስተ መጨረሻም የተመረጠው ጆርዳን ፒክፎርድ ሲያከሽፍባቸው ተመልክተን ነበረ። በጨዋታው ስድስት ኢላማውን የጠበቀ ሙከራዎች ማድረግ ችለውም ነበር። በኳስ ቁጥጥር ደረጃ 70 ፐርሰንት ፖዚሽን በልጦ አምሽተዋል። ሆኖም ግን 29ኛው ደቂቃ ላይ ደበሲ ሆል ከቦክስ ውጭ አክርሮ የመታው ኳስ ልትቆጠር ችላ ነበረ። ወደ ረፍት ያመሩት በነገራችን ላይ በመጀመሪያው 45 ገና በ3ኛው ደቂቃ ላይ ነበር የኤቨርተኖች አማካኛቸው ኢንድሪሳ ጋና ጉዬ የራሱን ቡድን አጋር ሚካኤል ኬንን በመምታቱና እንደዛ አትሌቲክስ መረጃ መሰረት ደግሞ አላስፈላጊ ጽዩፍ ቃላትን በመጠቀሙ በቀይ ካርድ ሊወጣ ችሎ ነበረ። ከዛም ቀሪዎቹን ደቂቃዎች ያለ ተከላካይ አማካኛቸው ለመጫወት የተገደዱት ኤቨርተኖች ጨዋታውን በቀሪ ደቂቃዎች ተቆጣጥረው ሙሉ ሶስት ነጥብ ከኦልትራፎርድ ከ12 ዓመታት በኋላ ይዘው መውጣት ችሏል። ከጨዋታው መጠናቀቅ በኋላ ሀሳባቸውን የሰጡት ሩበን አሞሪም ኤቨርተን የተሻለ ቡድን ነበረ፣ በ11 ተጫዋቾችም በአስር ተጫዋቾችም የተሻሉ ነበሩ። ውጤቱ በጣም አስከፊ ነው ነገር ግን የበለጠ ያሳሰበኝ በጨዋታው ወቅት የተሰማኝ ስሜት ነው ብለዋል። አክለውም ተጫዋቾቼ ምንም አላልኳቸውም ነገ ልምምድ ነገ እዛው የምንፈታው ነገር ይሆናል ሲሉ ተናግረዋል። ውጤቱንም ተከትሎ ማንቸስተር ዩናይትዶች በሊጉ የደረጃ ሰንጠረዥ ወደ ኋላ ተንሸራተው አስረኛ ላይ ለመቀመጥ የተገደዱ ሲሆን ኤቨርተኖች ከማንቸስተር ዩናይትድ ጋር እኩል ነጥብ 18 ይዘው በግብ ክፍያ ተበላልጠው 11ኛ ደረጃ መያዝ ተገደዋል። ቀያይ ሰይጣኖቹ በቀጣይ ጨዋታ ወደ ሰለረስት ፓርክ አምርተው ክርስቲያን ፓላስን የሚገጥሙ ይሆናል እንደ ዘመናዊው ታማኝ የመረጃ ምንጭ ፍሎሪያን ፕሌተንበርግ መረጃ መሰረት፣ ሊቨርፑሎች አሁን ላይ ጋናዊውን የመስመር ተጫዋች አንቶኒ ሴሜኒዮን ጥር ላይ ለማስፈረም ትኩረት ሰጥተው እያጤኑበት መሆኑ ተሰምቷል። በወርሃ ጥር ራሱን የቻለ እስከ 60 ሚሊዮን ፓውንድ ድረስ የሚደርስ የውል ማፍረሻ በቦርንማውዝ ቤት እንዳለው እየተነገረለት የሚገኙ አንቶኒ ሴሜኒዮ ከወዲሁ የበርካታ ቡድኖችን ትኩረት እየሳበ እንደሚገኝ ይታወቃል። ከነዛም ቡድኖች መካከል የውጤት ማጣት ቀውስ ውስጥ የገቡት ቀያዮቹ ሊቨርፑሎች የተጫዋቹን ዋነኛ ፈላጊ እንደሆኑ ፋብሪ ጊዜ ሮማኖ ማረጋገጥ የቻለ ሲሆን በውል ማፍረሻው ዙሪያ ያለውን ሂደትም ማጣርተው አሁን ላይ ወደ ውሳኔ መግባት ብቻ እንደሚቀራቸው ተነግሯል። አንቶኒ ሴሜኒዮ የመርሲሳይዱን ቡድን ገፍቶ የሚመጣ ከሆነ ለዞጉሩ ክፍት እንደሚሆን ሲገለጽ ከቦርንማውዝ ጋር ለመለያየ ዝግጁ እንደሚሆንም በስፋት እየተነገረ ይገኛል። ቦርንማውዞች በተጫዋቹ ላይ ቀድሞውኑም የውል ማፍረሻ መኖሩን ተከትሎ ያንኑ ሂደት ጠብቀው ስለሚሄዱ ተጨማሪ ገንዘብን በተጫዋቹ ላይ መጥራት አለመቻላቸው እሱን ፈልጎ ለሚመጣ ለየተኛውን ቡድን ሶጉሩን ሊያቀልለት እንደሚያስችል መረጃዎች ያሳያሉ። ከሊቨርፑሎች በተጨማሪ ማንቸስተር ዩናይትዶችም ሴሜንዮን ከሚፈልጉ ቡድኖች መካከል ይገኙበታል። ብራዚላዊው ኢንተርናሽናል ቬኔሲስ ጁኒየር ዣቪ አሎንሶ ጋር በገባበት ሰጣ አገባ ምክንያት በማድሪድ ቤት የቆየው የነበረውን የኮንትራት የማራዘም ስራ እንዲቆም ትእዛዝ መስጠቱን ዘአትሌቲክስ ትላንት አመሻሹን በፊት ገጻቸው ላይ ሊያስነብቡ ችለዋል። ከቡድኑ ዋና አሰልጣኝ ጋር የገባበት ሰጣገባ በኤል ክላሲኮ ጨዋታ ላይ በይፋ ቤታየም ቀድሞኑ አለመግባባቶች እንዳሉና ና ቬኔሲስ ጁኒየር በስፓን ርዱ አሰልጣኝ ደስተኛ እንዳልሆነ በስፋት እየተነገረ የሚገኝ ሲሆን አሎንሶ በቦርኖ ውስጥ እስካለ ድረስ ቬኔሲስ ጁኒየር የአውሮ ፓ ሮያሎቹን ለቆ ከቡድኑ የሚወጣበት እድልም ከፍተኛ እንደሆነ ከስፔን የሚወጡ የመረጃ ምንጮች ባለፉት ሳምንታት ሲያትቱ ቆይቷል። ቬኒሲስ ጁኒየር በኤል ክላሲኮ ጨዋታ ላይ ተቀይሮ ሲወጣ ባሳየው ያልተገባ ባህሪ ምክንያት ለክለቡ ፕሬዚዳንት ፍሎሬንቲኖ ፔሬዝ ይቅርታ ጠይቆ ነገሩን የፈታ ቢሆንም በ2027 ስለሚጠናቀቀው የኮንትራቱ ጉዳይ ላይ ሲወያዩ ቪኒ አሁን ካሎንሶ ጋር ካለበት ሰጥ አገባ አንጻር ኮንትራቱን ማራዘም ከባድ እንደሚሆንበት ተናግሮ ነበረ።